ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ ሰዎች ስለገመቱን የሚበላሽ ማንነት የለም አለ ንጭ የለም። ነገር ግን በካምፓታችና አባ ገብረ ኪዳን ሊታሰሩ ነው የሚል ነገር ነው። ማነው አሳሪ? የት የሚታሰሩት? በምን ምክንያት የሚለው ነገር ምንም የተቀመጠ ነገር የለም። አውዬ ነበር የማገኘው፣ የማውቃቸውን ለማግኘት ሞክሬ ነበረ፣ ግን አልሰማንም ነው የሚለው ለማርያም መስገድ ጣዖት ነው ይላል እሱ። ህዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይውላል። ለእሱ መስገድ ግን ጥሩ ነው አለ

ሰላም ሰላም ጤና ይስጥልኝ ወድና የተከበራችሁ የንቅሆን ሚዲያ ቤተሰቦች፣ እንደምናላችሁ እንደምን ቆያችሁ? አለሁ እግዚአብሔር ይመስገን። ባ ያላችሁበት ሰላም ክርስቶስ ብዛላችሁ። የትዳችሁ ወደ ሴቶቻችን በድጋሚ በአዳዲስ መረጃዎች ተመልሽ መጥቻለሁ። በዚህ ቪዲዮ እንግዲህ የምንመለከተው ሰሞኑን በጣም እጅግ ሲሰራጭ ነበረ አንድ መረጃ ነበረ፣ መላው ኦርቶዶክሲያንን ያስጨነቀ የአባታችን አባ ገብረኪዳን ጉዳይ ነበረ። ሰሞኑን በተለያዩ ሶሻል ሚዲያዎች ውስጥ ሲዘገብ ነበረ ርዕሰ ሊቃውንት አባ ገብረ ኪዳን ሊታሰሩ ነው እየተባለና እና ይህ እየተወራ ያለው ነገር በአሁኑ ሰዓት እንግዲህ የመረጃ ምንጩ የተሳሳተ እንደሆነ ደርሰንበታል ማለት ነው። ወንድማችን ጸጌም ከሚያገለግሉበት ስፍራ ደውሎ አረጋግጧል መረጃውን የማስደምጣችሁ ይሆናል። በዚህ መረጃ የተጨነቃችሁ ኦርቶዶክሳያን አባታችን ምንም ክስ አልቀረበባቸውም። ተጨማሪ መረጃውን ከወንድማችን ጸግሽ የማስደምጣችሁ ይሆናል። ያዘናቸው የተከዛችሁ አባታችን በሰላም በጤና እግዚአብሔርን እያገለገሉ ይገኛሉ እላቸዋለሁ ማለት ነው። ሌሎች መረጃዎች ቢኖሩና የማስደምጣቸው ይሆናል። በቅድሚያ ግን ከዚህ ቪዲዮ እንጀምር። ሰሞኑን ይህም ነገር ከቅዱስ ሲኖዶስ የተሰማ ጉዳይ ነው እና በተለይ መናፍቃኖች ቅድም ባይዘዎ ተሰቅለው ነበረ፣ ቪዲዮ በአንዳንድ ምክንያቶች አውርጀው ነው እና ቅድስት ቤተ ክርስቲያን ያላወገዘችውን ገድል አውግዛለች ብለው እነ ትዝተው ሳሙኤል ራሱ ጮቤ ሲረግጡ ነበረ እና ያወገዘችው ገድል የትኛው ነው የሚለውን እንያለን በቅድሚ ይህን ቪዲዮ እኒ ኦርቶዶክሲያን በደንብ አድርጋችሁ ቪዲዮን ላይክ እያደርጋችሁ ጀምሩት። ሼን ማድረግ ብቻ ሼር አድርጉ። አይን ቻናል ሰብስክራይብ ካደረጋችሁ ማለትም ገና ዛሬ መጣችሁ ካላችሁ ሰብስክራይብ ያደርጋችሁ በሰብነቱ ነው ጋብዛችኋለሁኝ። እስኪ ወደ ቪዲዮ እንሂድ። ገድለ ዮሐንስ መጥመቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ስለዚህ እኔ አሁን በጣም ደስ ብሎ እናመሰግናል ኢትዮጵያ ኦርቶዶክስ ሲኖዶስ የጀመራችሁት ስራ ይበል የሚያሰኝ ነው። መልካም ነው። ይሄንን ግን ስትቀጥሉበት ማየት እንፈልጋለን። እነ ታምረ ማርያምን አውግዘ ስታጠፋ የተራገመ ህዝብ እየተራገመ የሚኖር መጻፍ ያው አቶ ትዝተው የገር ላይ ዮሐንዲስ የተወገዘው በእኛ ምክንያትና በእኛ ጥረት ነው እያለ ነው። እስኪ እንመጣበት አለን ማን በምን ምክንያት እንደተወገዘ ማለት ነው። ኦርቶዶክስ አይነት ያላችሁ እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ያው እና ተለመሪውና ይሄን ቪዲዮ እንዳያስወርዱት አካውንቱን ፎሎ ቢሎ ነው ሼር ኮፒ ሊንክ አድርጉት። እጅግ አብዝታችሁ ሼር አድርጉት ለብዙዎች እንዲደርስ ማለት ነው። ከዛ ውጪ እኔ ወደ ሀሳቤ እገባለሁኝ። በነገራችን ላይ እንደዚህ አይነት የምንፍቅናና የክህደት ገርላትና ድርሳናትን እና የተለያዩ ጽሁፎችን የሚያሳትሙት ስዝታውና መሰሎቹ ፈንድ በማድረግ ምዕራባውያን ደሞ እነዚህ በጀት በመመደብና ማተሚያ ቤት በድብቅ በማዘጋጀት በቤተ ክርስቲያን ስም የሚታተሙ እጅግ በርካታ መጻሕፍት አሉ። መጽሐፍ የተወገዘው አቶ ተስተው ስለለፈለፈ ወይም ደግሞ ሌሎች የተሐድሶ አንጃዎቹ ስለ ጮሁ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባደረገችው ጥብቅ ክትትልና ጥናት ነው። ለዚህም ደግሞ የደብረ ሊባኖሱ ሊቅ ሊመሰገኑ ይገባል። እኚህ የምናያቸው ሊቅ ማለት ነው። እግዚአብሔር ዕድሜና ጤና ይስጠዎት። ሌሎቻችሁም እንደዚሁ መቀጠል አለባቸው። ነገር ግን መጽሐፍ የተወገዘበት ምክንያት እስኪ እንመልከት። ወደ 1314 የሚደርሱ ምክንያት አሉት። ከዚያ ውስጥ ለምሳሌ ስንመለከት ማለት ነው። አንደኛ ምን ይላል መሰላችሁ አንድ ሰው አስር አባትና አስር እናት አለው ይላል። ይሄ ፍጹም ክህደት ነው። የቤት ላይ አስተምህሮ የሚወክል አይደለም። ሌላው ደግሞ አዳም ሲፈጠር አብሮ የተፈጠረ ሰው አለ ይላል፣ ስሙንም ይጠቅሳል። ሔዋን ስትፈጠር አብሮ የተፈጠረ ሴት አለች ይላል፣ ስሟንም ይጠቅሳል። እንዲሁም ደግሞ የሰው ልጅ የተፈጠረው በአምሳለ መለኮት ነው፣ መለኮት ሰውን ይመስላል ማለት ነው። ይሄም ክህደት ነው። እንዲሁም ደግሞ ጥምቀት የሚያስፈልገው ለሰው ልጅ ብቻ ሳይሆን ለሩግማን መላእክት ወይም ደግሞ ለወደቁት መላእክት ነው የሚል ሐሳብ አለው። ይሄም የቤት ላይ አስተምህሮ አይደለም። ሰው በራሱ ሰማዕትነት በሚቀበለው፣ በሚጾመው፣ በሚጸለየው በዚህ ብቻ መዳን ይችላል የሚልም የክህደት ትምህርት አለው። ይሄም ክህደት ነው። የእግዚአብሔር ቸርነትና የክርስቶስ የከፈለው ዋጋ ታሳቢ ስለሚደረግ ያለዚህ ማንም መዳን አይችልም። እግዚአብሔር ሰውን የፈጠረው በማሸትና በመወርወር ነው የሚልም የክህደት ትምህርት አለው። ይሄም ተረተረት ነው። ተፈጥሮ ከምን እንደሆነና የተፈጠረበትም ቀን የማይታወቅ ሰው አለ ይላል። ይሄም ተረተረትና ክህደትና ፈጽሞ የማይገናኝ የተሃድሶ ሀሳብ ነው። እጸህይወትን እየበላን እየታደስን አንድ ሺህ ዓመት የምንኖር ከሆነ ጥምቀት ለምን ያስፈልገናል? የሚልም የክህደት ትምህርት አለበት ማለት ነው። መጥምቀ መለኮት ቅዱስ የተላከው ሰው ሊያስተምር እንጂ ዝንጀሮና እና ጦጣ ሊያስተምር አይደለም ይላል። ይህም ክህደት ነው። ትልቅ የሆነ የፕሪዲስቲኔሽን ወይም ደግሞ የካቶሊክን አስተምሮ የያዘው ደግሞ የሰው ልጅ ገነት ከገባ በኋላ ይጠመቃል የሚላል ነው። ስለዚህ የሰው ልጅ ገነት ከገባ በኋላ ሊጠመቅ አይችልም። በምን ይጠመቃል? ጥምቀት ምድር ላይ ያለ ነገር ነው። ይህንንና ሌሎች እጅግ በጣም ብዙ የሆኑ የክህደት አስተምሮች አሉበት። በዚህ ምክንያት መጽሐፉ ሊወገዝ ችሏል። ነገር ግን ነተስታው ደግሞ ምን ላለ እኛ ስለ ጮህን እኛ ስለ ለፈለፍን ታድሶ ያደረገው ጥረት ነው። የአንተ ጉራና ተረት ተረት ነው። ራሱ ቤተ ክርስቲያን ንጽህት ነች፣ ቅድስት ነች፣ ፈጽሞ ልትሳሳትም አትችልም። ክርስቶስ የመሰረታት ሐዋርያዊ ሰክሰሽን ሐዋርያዊ ተቋም ነች። የክርስቶስ አካሉ ቸርች ኢዝ ዘ ቦዲ ኦፍ ክራይስት ይቺ ነች። ስለዚህ አጻታ በክርስቶስ ደሙ ሊሳሳት አይችልም። ከዚያ ውጭ ይህንንና መሰሎቹን የሚያሳትሙ ማን እንደሆነ ታውቃላችሁ ኦርቶዶክሳዊያን? እነዚህ ተተውና ሌሎቹ መሰል ኢትዮጵያ ውስጥ ያሉ የተሐድሶ አንጃ ውጪ ሀገር ካሉ ጸረ ኦርቶዶክሳዊ ቤተክርስቲያን ከሆኑ ከሰይጣን ማህበራትና ተቋማት ጋር በመተባበር ድብቅ የሆነ የፕሪንቲንግ ማሽንና ቤት አዘጋጅተው እዚያ ነው የሚታተመው። ይሄ ሁሉ ጉድ ማለት ነው። ሌላ ደግሞ ቀጣይ እንድታይ የሚፈልገው መጽሐፍ አለ አባቶቻችን ይሄውም ደግሞ የመንገደ ሰማይ የሚባል የክህደት አስተምሮ ያለበት መጽሐፍ አለ። ብዙዎች አንስቶት ከዚህ በፊት እንደሚከራከሩበት ማወቅ አለው። ይሄ ትምህርት ደግሞ ይሄ መጽሐፍ ውስጥ ያለው ጎሳን የሚሳደብ ቤተክርስቲያን የማይወክል 1961 ላይ የታተመ ማለት ነው፣ የክህደት አስተምሮ አለበት። ይሄ ከግዕዙም ከግሪኩም ጋር የማይገናኝ አማርኛ ላይ ደግሞ የገባ ጎሳ የሚሳደብ ክህደት የሆነ አስተምሮ አለበት። ይሄ የሚታተመው ደግሞ ውጭ ሀገር ባሉና ኢትዮጵያ ውስጥ ባሉ ጸረ ቤተክርስቲያን በሆኑት አድሶች ነው። ይሄ መታወቅ አለበት። ትዝታው የሚፈነጭ ወዱ እንዳይመስላችሁ ጉዱ እየወጣበት ስለሆነ ውስጥ እያረረ የሚሰቀው ዚጋ ማለት ነው። ከዚያ ውጭ ደግሞ ማለት ነው እንደዚህ አይነት ነገሮች በአንድም በሌላም ከኢትዮጵያ ኦሪጅናሉን የብራና መጻሕፍት በመዝረፍና ከሀገር በመሸሽ ሚስዮን እያሉ ልከው እነሱ ኦሪጅናሉን ብራና ገዳም እየገቡ ወስደው እሱን ደብቀው ተመሳሳይ የሆነ የስተት አስተምሮ ወደኛ ሀገር እያስገቡ በየገዳማቱ በማስረግና በማስገባት እሱን ደግሞ የተተረጎመ እንዲተረጎም አድርገው ከዛም ደግሞ ዙረው ቤተክርስቲያን የሚከሱ ብዙዎች አሉ። ይሄ ግን ውጭ ድረስ ሰንሰለት ያለውና እጅግ ትልቅ እጅ ያለበት የክደት ትምህርት በቤተክርስቲያን ላይ ተዘግቶ ነው ያለው። ይህንን አባቶች መገንዘብ አለባቸው። ይሄ የእኔ ምልከታ ነው። ብዙ መጽሐፍ ተዘርፈውብናል። ፕሮፌሰር ጌታቸው ኃይሌ ብዙዎች የተዘረፉ አሳይተውናል። ኦሪጂናል ገድላት፣ ድርሳናት ያሉት እንግሊዝ ሚዚየም ውስጥ ነው ያሉት። እስፔሻሊ 19 68 አካባቢ ላይ ከአጼ ቴዎድሮስ ጋር በተደረገው ጦርነት እንግሊዝ ብዙ ሽመጻያትን ዘርፋለች። ጣሊያንም እንደዛው ኦሪጂናሉን ብራና ነው። ስለዚህ አስገብተው ኮፒና የውሸት ትምህርት ልከው በየገዳማቱ አሰራጭተው እሱ ደግሞ ተትርጉሞ ሲመጣ ሌላ ችግር አለበት፣ ይሄ ደግሞ የቤት ላይ አስተምሮ ነው በማለት ዞረው ኦርቶዶክስን ይወቅሳሉ ማለት ነው። ይሄ እጅግ አደገኛ የሆነ አካሄድ ነው። መንቃት አለብን። የኛ አይወክል የኛ አይደለም ይሄ አሁንም ቢሆን መጠረት ካለበት እየተሄደ እንግሊዝ ድረስ ሌላም ሀገር በመሄድ ኦሪጂናሉ ብራና መታየት አለበት። ይሄ የክደት አስተምሮ ቤተክርስቲያን የሚያትነቅፉ ብዙዎች ኦርቶዶክስ ለማፍረስ ከውስጥ ስላልቻሉ አሁን ደግሞ ከውጭም ከውስጥም ሆነው እየታገሏት ነው ያለ መቼም ኦርቶዶክስ አትታደስም። ትታደስ ካልክ ብዙ ያረጁት ጻዎች አሉ፣ ብራዋጣችሁ ስጡን፣ እነሱ እናድሳቸው ብዙ የፈረሱ ቤተሰቦች እነሱ እናቃናቸው። ከዛ ውጪ ግን በጭራሽ የምታደስ ቤተክርስቲያን የለችንም። ይልቁንም እናን ቸክ አስተምሮችን ደግሞ እኛ እግር በግር እየተከታተልን ሊቃውንቱ ጭምር እያወጣን እያጋለጥን እንዲወጡ ከቤተክርስቲያን እንዲወገዙ እናደርጋለን። ከዛ ውጪ አንተ እንዳልከው ተአምረ ማርያም ላይ ምናልባት ስህተት የሆነ ሀሳብ እንኳን ካለ ስህተቱ ይወጣል እንጂ ታምረ ማርያም ጣፍ እንድትትርትር ብትል ሊወገዝ የሚችል አይደለም። ታምረ ማርያም በግሪክም በ ዕብራይስጥም በግእዝም እንዲሁም ደግሞ በአረቢክም ተጽፎ ያለ መጽሐፍ እንጂ እኛ ቤተክርስቲያን ብቻ ያለ መጽሐፍ አይደለም። የአንተ ተረት ተረት አይደለም ይሄ። ገባ። ኦርቶዶክሳውያን በድጋሚ አካውንቱ ፎሎ ሁኑ፣ ደግሞ ሼር ኮፒ ኤንድ ሪፖስት አድርጉት። በሌላ አሳምጣለሁ። ሰላም በያላችሁበት ኦኬ ኦርቶዶክሲያን እንግዲህ እንደሰማችሁት ነው። ይህ እንግዲህ የመጽሐፍ ቅዱስ ውግዘት በነ ትዝተው ጥረት ነው እየተባለ እንግዲህ ጮቤ እያስረገጡ ይገኛሉ። እነ ትዝተውና በእኛ ጥረት ነው ይህ ውግዘት የመጣው እያሉ ይገኛሉ። ና እውነት ቅድስት ቤተክርስቲያን ይህን መጽሐፍ ያወገዘችው በእነሱ ጥረት ነው? አንደኛው ጥያቄ ማለት ነው። ሁለተኛ ደግሞ ሲቀጥል ይህ መጽሐፍ እንግዲህ የቅድስት ቤተክርስቲያን መጽሐፍ እንዳልሆነ የተደረሰበት በአንድ በኦርቶዶክሳውያን አባቶች ጭምር እንደሆነ እየተነገረን እየሰማን ያለ ነው። ሲቀጥል ደግሞ የተወገዘው ትክክለኛው የመጥምቁ ዮሐንስ ገድል ሳይሆን በአንዳንድ መናፍቃን ሰርጎ ገብ መናፍቃን የኦርቶዶክሳውያን ገድል ነው ብለው በግለሰብ ተደራጅተው አትመው ወደ ቅድስት ቤተክርስቲያን አስገብተው ምእመናንን ለመሸወድ ኦርቶዶክስ እንደዚህ ናት ለማስባል ራሳቸው ያሳተሙት መጽሐፍ በኦርቶዶክሳውያን አባቶች ታይቶ ተመርምሮ ስሕተት ስለተገኘበት ግለሰቦች ያሳተሙት የመጥምቁ ዮሐንስ ገድል ነው እንጂ የተወገዘው ቅድስት ቤተክርስቲያን ያሳተመችው የመጥምቀ መለኮት ቅዱስ ዮሐንስ ገድል እንዳልሆነ ቅዱስ ሲኖዶስ በዚህ ጉዳይ ላይ መግለጫ ሰጥቷል። የማስደምጣችሁ ይሆናል። ሁላችሁም ኦርቶዶክሳያን ይህን ነገር ጠንቅቃችሁ ልትረዱ ይገባል። እያስባለው ወደ አባታችን ኒድ አራት ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸው የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም ለያ ቁረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ፣ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው። እንግዲህ እንደሰማችሁት በቅዱስ ሲኖዶስ ከጥቂት ቀናት በፊት ውግዘት ተላልፎበት የነበረው በግለሰብ ታትሞ የነበረው የመጡቃንስን ገድል የተወገዘበትን ዓላማ እና የተወገዘውስ የትኛው ገድል ነው የሚለውን ግልጽ ያደረጉ ይመስለኛል። በተለይ ይሄ በማውጣታቸው ድጋሚ አባቶቻችንን በድጋሚ እናመሰግናቸዋለን። ምክንያቱም ሰሞኑን ጉዳዩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሆኖ ሳለ ከኛ በላይ ግን ሚዲያውን ሲያንጫጩና በማይሆን ሀሰተኛ መረጃ ሲነዙ የነበሩት ሲነዙ የነበሩት ለምግብና ለልብስ ብለው ሃይማኖታቸውን የቀየሩ የታድሶና የፕሮቴስታንት አንጃ ቡድን ነበርና በጣም ያሳፈራል። እውነት ለመናገር ሰው እንዴት አልፈልጋትም ብሎ ከወጣ በኋላ ቤተክርስቲያንን የሐሰት የውሸት ንግግርን ያሰራጫል። እንግዲህ ይሄ ነው እኔ ሁልጊዜ እንደምለው እንኳንም የኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ሆንኩ ምለው ውሸታም ሐሰተኛ የተባለው በግልጽ አሁንም ለምዕመናን ነው። ይሄን እንደግም የምናገረው ገር ለመቱ ቃልስ ተወገዘ አልተባለም። የተባለው በግለሰብ ደረጃ የተጻፈ ነው። ቅዱስ ሲኖዶስ ፀሐፊውን ያልገለጸበት የራሱ ምክንያት አለው። የራሱ ምክንያት ስላለው ነው። ምክንያቱም ቤተክርስቲያን እድል ምሰ ቤተክርስቲያናት ያንንም የጻፈው አካል ይቅርታ እንዲል ተብሏል። የራሱ የቅዱስ ሲኖዶስ የቤት ስራ ስለሆነ ለዚህ እኛም እንዲህ ብለን አንናገርም። ሌላው ሲቀጥሉ ሁለተኛ ግን በውስጡ ወደ ዘጠኝ አስር የሚሆኑ አበይት የሚባሉ በጣም ብዙ ችግሮች አሉበት። እንደውም ግልጽ ያፈጠጡ ከሰው ልጅ ስነ ተፈጥሮ አንጻር ከአዳምና ከሔዋን አንጻር ሰው በእግዚአብሔር አርያ ተፈጠረ ከሚለው አንጻር በጣም ብዙ የሚባሉ መሰረታዊ ነገርን የሚያናጉ እስተቶች አሉት። መጽሐፉ ላይ ከተጀመረ እንደው ወደ ስድስት ወርም የቆየ ነገር ነው እና ቅዱስ ሲኖዶስ ምርመራ አድርጎበት አይቶ ታውግዞታል። እና የተወገዘው ቀድሞ የምንጠቀመው ይሄ አሁን ከታች የምታዩት የቅዱስ ዮሐንስ ገድል ሳይሆን በገዳማት ቤተክርስቲያናት፣ በደጋግ በደጋገ የቤተክርስቲያን አባቶች የታተመውን ሳይሆን አንድ ግለሰብ ገና ትምህርት ላይ ራሱ ገና በደንብ ሳይሰራጭ ነው፣ አልተሰራጨምም፣ አየር ላይ ነው። ቅዱስ ሲኖዶስ አይቶ የሐሰት መረጃ የምትለቁ እንግዲህ አሁን ከታች ተመልከቷቸውን፣ እነዚህን ሰሞኑን ሲንጫጩ ነበር። እና በጣም ደግሞ የሚያሳፍረውና የሚያስቀው በዛው ታምረ ማርያምንም አውጉዙልን በዛው እንትንዴ። ይሄ እኮ የጻል ስራ አይደለም። ደግሞም ማንም ፕሮቴስታንትና ማንም ሰው ተነስቶ አይደለም ቤተክርስቲያንን፣ ይሄን አድርጌ አታርግ የሚላትና የራሷ ቅዱስ ሲኖዶስ የሚመራት ራሷን እንዳሜባ ያባዛች ሳይሆን በትክክል መዋቅራዊት የሆነች አፖስቶሊክ ሰክሴሽን ያላት ትልቅ ህያው የሆነች ልዕልት ቤተክርስቲያን ናት። ስለዚህ ይሄንን አስታካችሁ ደግሞ ቤተክርስቲያን እንደው የተሰገሰጋችሁ አሉ በእኛ መሃል ያላችሁ ምመኑ ጋር ተሰግሰጋችሁ ያላችሁ ጊዜ የሚገልጣችሁ እንደው በዛው ታመረ ማርያምንም በዛው እንትን ገድሉን የምትሉ ይሄ ምን ያህል ትዕቢትን ነው የሚያመለክተው? የኛ ቤተክርስቲያን ምን መጽሐፍን ማድረብ እንዳለባት መካሪያ ያሻትምና እንደው ግን አባቶቻችን እግዚአብሔር ይስጥልን። ኦኬ ኦርቶዶክሲያን፣ እንግዲህ እንደሰማችሁት ነው ይህን ይመስላል። በማያገባችሁ ገብታችሁ እንደው ባታወቁ መልካም ነው ብዬ አስባለሁ። ከኛ ከኦርቶዶክሲያ ላይ ደግሞ ውረዱ ልን። በቃ እንግዲህ የራሳችን ወንጌል አንዳንድ ጊዜ ስበኩ እንጂ እና ይህን መሰላ ማን ነው ኦርቶዶክስ፣ እንደሰማችሁት ነው። አሁን ቀታ ወስዳችሁ፣ እስኪ ወደ ረእሰ ሊቃውንት አባታችን አባ ገብረ ኪዳን እንሂድ። እንግዲህ ሁላችሁ እንደምታቋቸው በጣም የምንወዳቸው የምናከብራቸው የቤተ ክርስቲያናችን እንቁ መምህራን አባ ገብረ ኪዳን ሊታሰሩ ነው የሚሉ መረጃዎች በስፋት እየተሰራጩ ይገኛሉ። እና ምንድን ነው የሚያሳስራቸው? እውነት አባታችን አባ ገብረ ኪዳን ምንድን ነው ጥፋታቸው? የሚሰብኩትን ወንጌል እስኪ አንድ ቀጨብ ቀጨብ አድርገ ረስማችሁና፣ ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም። አለ እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ፣ ሰው እንደመሰለው ያስባል። እንደ መሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደ ለመደው ያስባል እንደ ቀድሞ እውቀቱ ያስባል። በመንፈሳዊ መጠኑ ልክ ያስባል። በእድሜው ልክ ያስባል። ሰው እንደ አቅሙ ነው የሚያስበው፣ እንደ አቅሙ ያስባል። የሚያስበው በዚህ መጠን ነው ማለት ነው። በቃ እንደዚህ ብሎ ማሰብ ነው። አባ ገብረ ኪዳንን አትንኩብን የሚል ሰው አልፈልግም። መነካት ካለብኝ መነካት አለብኝ። የእኛን አባት አትንኩብን፣ እንዲህ አይነት ምዕመንነት ቅልድ። ቤተ ክርስቲያንን አትንኩብኝ ነው የሚባለው፣ ቤተ ክርስቲያንን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ፣ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተ ክርስቲያን እዳ ነው እኮ ይሄ። ህዝቡ እዳ፣ እኛም እዳ፣ ተያይዘን እዳ። ክርስቶስን ነው መከተል ያለብን። ደጋፊነት ለቤተ ክርስቲያን አይጠቅምም። ሁልጊዜ ነው የምናገረው፣ አይጠቅምም። ምዕመንነት ነው የሚጠቅመው። ሆኪ ኦርቶዶክሳውያን እንግዲህ እንደሰማችሁት ነው። አባታችን ርዕሰ ሊቃውንት አባ ገብረ ኪዳን እንደዚህ ያሉ አባት ናቸው። የራሳቸውን ክብር አዋርደው የቤተ ክርስቲያንን ክብር የሚያስቀድሙ እንቁ፣ የቤተ ክርስቲያናችን እጅግ ተወዳጅ የሆኑ አባታችን ናቸው እና እንግዲህ እንዳያችሁት ነው በእኛ አባት ላይ እየወጣ ያለው መረጃ። እንደሚታወቀው የመረጃ ምንጩ ከየት እንደሆነ እንደማይታወቅ ደርሰንበታል። አባታችን በአሁኑ ሰዓት በሚያገለግሉበት ቦታ እግዚአብሔርን እያገለገሉ ይገኛሉ፣ በሙሉ ጤንነት ማለት ነው። ተጨማሪ መረጃ ከወንድማችን ጸግሽ ላስደምጣችሁና ብመለስ በቃ አባታችን አባ ገብረ ኪዳን ሊታሰሩ ነው የሚል ነገር ነው። ማነው አሳሪ? የት የሚታሰሩት? በምን ምክንያት የሚለው ነገርም ምንም የተቀመጠ ነገር የለም። በአውያበር ማገኘ ማቃቸዎች ለማግኘት ሙከራ ነበረ፣ ግን ያልሰማንም ነው የሚለው ኦኬ፣ ኦርቶዶክሳን ግን እንዳያችሁት ነው። ወንድማችን ጸግሽም ይህም መረጃ አጋርቶ ነው ማለት ነው በአባታችን ርዕሰ ሊቃውንት አባ ገብረ ኪዳን ጉዳይ። እንግዲህ አባታችን አባ ገብረ ኪዳን አልታሰሩም፣ የሀሰት ዜና ነው እየተሰራጨ ያለው። ኦርቶዶክሳን፣ በዚህ ጉዳይ እያዘናችሁ፣ በዚህ ጉዳይ እያሰባችሁ ያላችሁ መረጃው የሀሰት ዜና መሆኑን ከወዲሁ በደንብ አድርገን እነግራችኋለን ማለት ነው። ብቻል ደግሞ መረጃዎችን አጣርተን እንስማ፣ የምንሰማቸውን መረጃ እንምረጥ ማለት እወዳለሁ።

ሰላም። የትኛው ዘማሪ ነው ማለት ሻሮክ ነው። በጣም ብዙ አገልጋዮች አሉ። ይሄ ነው እዛ ጋር። ለምን መዝሙር እኮ የዘመርከው እኳ አንተ? እግዚአብሔር ባወቀው። አሁን አንተ ያልከው ነገር መዝሙር ይሁን ግጥም ይሁን ወይ ደግሞ ዝም ብሎ ስድ ንባብ ይሁን ያላቅም ከዛ ኮሜንት ላይ ሆነሩ ይመስላል። አላወቅበት የአንተ ችግር ነው። ምን ላርጋ ታጠናም እኔ ህንድኛ ይሄ ጭንቅላት ላይ ያለው ገመድ እንትን እያለ ነው ሊወልቅ ወደ ታች በደንብ አጥብቀው የሚጠብቅ የሚል አለ አይደለም፣ ዝም ብሎ የሚጠብቅና የሚል አለ ምናምን ካለው ብዬ ነው አይ አይ እና ማለት ዘማሪ ነው ወይ? ለምንድነው ኮሜንት ላይ የምትጽፉልኝ እንደዚህ ነገር? ለምን ለምን ታጣሉኝ ያላችሁ። እኔ አሁን ሻሮክ ዘማሪ ነው ወይ አላችሁኝ፣ ጠየቅሁት። ያው ሰልማን ዘማሪ ነው ወይ አላችሁኝ። እኔ ጋር አሁን ለምሳሌ ፈለገን ጠይቀው ብለው ማዓት ነገር ይጽፋሉ። አልጠይቅም፣ ምን ያገባኝ። የሚጠይቁት ጥያቄ ካላቸው አንተ ልትይዙ አቆ ይወል መዝሙሩ ግን እሺ፣ አይ እንዲ እንዲ እንድረደው ለኔ አዲስ ስለሆነብኝ መዝሙሩን የዘመረው ዘማሪ ማን ይባላል? ህንዳዊ ነው ዜግነቱ ኦኬ ነዋሪነቱም እዛ ነው ነዋሪነትም በደቡባዊቷ ህንድ በሃይድራባድ ከተማ የሚኖር ሳንቶሽ የሚባል ዘማሪ ነው አዳማ የሚባል አለ ማለት ነው እዛ ህንድ ኧረ በኢየሱስ ክርስቶስ ሃይድራባድ ይባላል ደቡባዊ ህንድ ላይ ነው ሳንቶሽ ይባላል ስትል አዳማ ያልክ መስሎኝ ነው ኧረ እባክህ በእናትህ እኔ እንደው ልቤን ዝካት አርገው ረስለ እግዚአብሔር። እንትንስ የግዕዝ መዝሙር ትችላለ እንደ ሶፊ ሰላም ለኪ ነው የግዕዝ ሌላ